ከዚህ በመቀጠል ብፁዕ አባታችን ቃለ ምዕዳንና ቡራኬ ስጡናል። ወደ አባታችን እመልሳቸዋለሁ። ወደ አባታችን በረከት ከሁላችን ጋር ይሁን። ኃይለ አይልያተው ቅዱስ ብርቱ የሆነ እሱ በእኔ ላይ ታላላቅ ስራዎችን ሰርቷልና ወም ታላቅ ስራን ሰርቷልና ስሙም ቅዱስ ነው። አሁን በቅዳሴው መካከል በተነበበልን የጌታ ወንጌል ላይ ቅዱስ ሉቃስ እንደጻፈው ምዕራፍ አንድ ቁጥር 49 ላይ ተመዝግቦ የምናገኘው ኃይል ቃል ነው። ክቡራን የሀገረ ስብከታችን የስራ ኃላፊዎች፣ እንዲሁም የአጥቢያ ለተስተናት አስተዳዳሪዎች፣ ካህናት፣ ዲያቆናት፣ ልጆቻችን፣ ምዕመናን፣ ምዕመናት፣ ልጆን፣ ህፃናት፣ ወጣቶች፣ ሁላችሁም እንኳን ለእመቤታችን ለቅድስት ድንግል ማርያም በዓል በሰላምና በጤና አደረሳችሁ። እንኳን አደረሳችሁ። ሆና ለበሳች እስቲ የላመሰ አች እንግዲህ ትምህርቱ አሁንም ቅድምም ከሰርቷል አስተውለን ከሰማ ነው። ከትናንትና ጀምሮ በዚህ የሚነገረው ቃል ሁሉ ትምህርት ነው። በእርግጥ ቋንቋው ስለሆነ ብዙ ያስቸግር ትምህርት ነው። ቅዳሴውም ሁሉም ማለት ነው በቤተክርስቲያን የሚሰጠው። እና አሁን ብዙ ስለተማር ብዙ አሌዛችሁ፣ ግን ከመጣው ዘንድ እንኳን ያደረሳችሁ ልበልና የእመቤታችን ክብሯ ሲነገር ሲነገር ቢያድር የማያልቅ ስለሆነ ከዚያ ክብሯ ውስጥ የተወሰነውን ለመናገር ብቻ ነው የቆሙ እና ይሄ ቃል እመቤታችን ቅድስት ድንግል ማርያም ከኤልሳቤት ጋር ከተገናኘች በኋላ ያደረገች ጸሎት ነው። በጸሎቷ ላይ ወይም በጸሎቷ ውስጥ ከሚገኙ ክፍሎች ውስጥ አንዱ ነው። እሱ በእኔ ወይም ለእኔ ታላቅ ስራ ሰርቷልና፣ በእኔ ላይ ታላቅ ነገር አድርጓልና ስሙ ቅዱስ ነው ብላ ተናግራለች። በቤታችን ቅድስት ድንግል ማርያም ብዙ የተደረገላት፣ ለሌሎቹ ያልተደረገ ማለት ነው። መቼም እግዚአብሔር ያላደረገለት ሰው የለም እናውቃለን። ለእያንዳንዳችን ያደረገልንን ብንቆጥር ምናልባት አበይት የሆኑ ክንውኖችን ካልሆነ በቀር ተቃቀሉን ቆጥረን እንጨርስ አንችልም። ትልልቆችንም እንኳን እንቁጠር ብንል በእድሜያችን ልክ ስለሆነ የሚያደርግልን እያደረገልን ያለ ያንን ሁሉ ማስታወስም ስለማንችል ትናንትና ያደረገልንን ብቻ ሳይሆን ዛሬ የቀረብንን ማስታወስ እንደ ልምድ ስለቆጠር ነው፣ ብዙ ላናውቀው እንችላለን። እግዚአብሔር ያላደረገለት ማንም ማን የለም። እንኳን በስሙ አምሮ እዚህ መጥቶ እያስቀደሰ እየጸለ ሥጋው ደግሞ እየተቀበለ እየተማረ ይቅርና በሌላ አቅጣጫ እንኳን ላሉት እግዚአብሔር ያደርጋል። ፀሐይን ለሁሉም ያወጣል፣ ዝናብን ለሁሉም ያዘንባል። ምን በዚህ የማይጠቀም እግዚአብሔር ባዘጋጃቸው የእግዚአብሔር በሆኑ ገንዘቦች የማይጠቀም አካል የለም። ይህ ታላቅ እግዚአብሔር ስራ ነው። ነገር ግን ለእመቤታችን የተደረገ ለሌሎቻችን ደግሞ የማይደረግ በተለይ ደግሞ ለሴቶች ያልተደረገ ከእሷ በፊትም ሆነ ከእሷ በኋላ በእሷ ዘመንም ከእሷ በቀር ያልተደረገ ብጥም ስራ ነው። በድንግልና ፀንሳ በድንግልና የወለደች። ከወለደችን በኋላ ድንግል የተባለች ብቸኛ ሴት እሷ ናት። ምን ብላ እየሰማችሁ ነው አይደለ? እስቲ አዎ፣ በንላችሁ በደንብ ምክር አለመድከማችሁን ለማረጋገጥ ነው። አይዟችሁ፣ አሌዛችሁ ከደከማችሁን እኔም ብዬ ነው ስናገር ምቆየ እንደ በደንብ ነቃ ብላችሁ ስሙኝና ለአምስት ደቂቃ ብቻ ቆያለን ወይም አስር ደቂቃ ቢበዛ። እስቲ ንቋን ጊዜ ሲያጨብጭ ውልድታ በልድ ወርሷል ነገሩ ብርዱም እንቅልፍ የሚያስወስድ አይመስልም። ምናልባት ለተጠቃችሁ ስለተቀመጣችሁ እንኳቸው እንዳትቀላፉ እንጂ እኛን እዚህ በጣም እያስቸገረ ነው። እንደዚህ አልወሰደኝም። እናንተም ነገር እና ለማንኛውም ደግሞ እኔም ያው አሁን ከአዲስ አበባ ከኢትዮጵያ ስለመጣ ይመስለኛል ብርዱ፣ አልመሰለኝም። ለማንኛውም ግን ያው የተለመደ ነው እና <laughs> የእነ ቤታችን የተደረጉ ብዙ ነገሮች አሉ። መድግንና በሎት የአምላክን እናትነትን እናትነትን ከአገልጋይነት ጋራ መሰጠትን። ይህ ለመቤታችን የተደረገ በጣም ብዙ ነገር የተደረገላት ለመቤታችን። ግን የዛሬውን ነገር ስናነሳ በአማላጅነቷ ብዙ ድንቅ ድንቅ ተአምራት ተሰርተዋል። ቅድም አሁንም ተዘርዝሯል። ስለዚህ በአማላጅነት ይሄ የቃል ኪዳን ቃል ኪዳን እንግዲህ ቅድም ኪዳናቱ ተዘርዝረዋል። በብሉይ ኪዳን የነበሩ ኪዳናት በሐዲስ ኪዳን ደግሞ የኪዳናት ሁሉ መሐይተን ተደርጎ የተዘጋጀ የእመቤታችን ኪዳን እንደሆነ ተነግሯል። ስለዚህ ይህ ለእመቤታችን ከተደረጉ ከተደረጉ ስራዎች ወይም በእሷ ለእሷ ከተሰጡ ስጦታዎች አንዱ ነው። በስምሽን የጠራ በስምሽ ለታመመ ወይም ለተራበ የሰጠ የተራበን ያበላ የተጠማን ያጠጣ የታረዘን ያለበሰ የታመመን የጠየቀ ምሬልሻለሁ ተብላ ይህ ታዳቃል። ይህ ግን በእውነት መታቅ ለሷ ብቻ ማለ ብቸኛ ስጦታ ልነሷ ሊሆነ ለሌሎቹ ቅዱሳት፣ ለጻድቃን፣ ለሰማዕታት፣ ድላግን ለመነኮሳት እንደ እግዚአብሔር ፈቃድ ጥሯቸው እንዳደረጉ ሁሉ በተለይ ህይወታቸው ከማለፈ በፊት ሶስት ይህንን ቃል ሰጥቷቸዋል። ለሷ ግን የተለየ እንግዲህ አሁን እንደተባለው በተለይ እንደው ይሄን ያህል ሰው አጥፍቶ በሷ አማካኝነት ዳነ፣ ወደ ወደ ገነት ገባ ብለን ስንናገር፣ አይ ይሄ ነው ሰው እንደማስጠፍ አጥስ እንደማለት ነው ብለው የሚናገሩ ሰዎች አሉ። እንደዚህ አይደለም፣ ስራማ ያስፈልጋል። እንደው እግዚአብሔር መንገዱ ብዙ መሆኑን ነው የምናስተውለው። ዝም ትገባለህ ትገቢያለሽ አልተባለም። አምነህ ያከበራቸውን ካከበር እነሱ ከፍ ያደረጋቸውን ከፍ ካደረግ አይደለም በእኔ ስም በእነሱ ስም እንኳን ካደረጋችሁ ነው እየተባለ ያለ ነው። አሳሰሩ እነሱ ብቻ ምንድን ነው በዚያ በቃናው ሰርግ ላይ ተገኝታ ያ ወይኑ ባለቀባቸው ሰዓት ምንድን ነው ያለቻቸው? ክርስቶስን ካሳሰበች በኋላ የሚላችሁን አድርጉ ነው ያለች አይደል? ያ የጎደለው እንዲሞላ ያለቀው እንዲገኝ እመቤ ሰው የተባለውን ማድረግ አለ። ክርስቶስ ምንድን ነው ያለው? ጋኖችን ወይም ስድስቱን ጋን ውሃ እንዲሞሉ አዘዝ አይደለ? ሞሏቸው። የሱ ስራ ደግሞ እንድነበረ ወደ ወይን መለወጡ። ስለዚህ እኛ በእመቤታችን አማላጅነት እንድናለን ስንል ያለምንም ስራ ማለታችን አለ። እመቤታችን እራሷ ያለችን ስራ አለ እሚለን እያደረግን ነው። አድጎ የተባለውን እያደረግን ፈጽሞ የተባለውን እየፈጸመ መሆን አለበት። ያንን ሳንፈጽም፣ አይ እመቤታችን እንቻለች ብልጽ ብለው ቁጭ ምንል ከሆነ አይደለም፣ ከእሷ ጋር እንጣላለን ከሌሎችን ቅዱሳን እንጣላለን ምክንያቱም እነሱ እሚሉን እሱ ያለንን እንድናደርግ ነው ምክንያቱም እነሱ ራሱ እንደዚያ የሆኑ እሱ ያለውን በማድረጋቸው ስለሆነ ማለት ስለዚህ ከዚ በዚህ አስተውሎት ውስጥ ልንሆን ይገባል ማለት ነው እና ምንድን ነው እንግዲህ ዛሬ የእሷን ባል እያከበርን ነው ለእሷ የተሰጣትን ቃል ኪዳን እያወሳን ነው እየተናገርን ነው ዳዊትም እንዳለው ከመረጥ ኳቸው ጋራ ቃል ኪዳኔን አደርጋለሁ ስመት ሌላ ለመሃል ስመት በሰማይ ስኤዳን ተካሄድ ሙስሊ በያኔ ከመረጥ ኳቸው ጋራ አው ቃል ኪዳኔን አደርጋለሁ ከመረጣቸው ሁሉ ምርጦች ከሆነችዋ ከመቤታችን ጋር ያደረገው ቃል ኪዳን ነው እያከበርን ያለው። እና እመቤታችን ያለችንን ልንሰማ ያስፈልጋል። የሚላችሁን አድርጉ

ሌላ አይደለም ከእግዚአብሔር በበደልነው የበደለውን በደል ይቅር እንዲለን ከኃጢአታችን እንዲያነጻን በዚህ ምድር የምንፈልገው በረከት እንዲሰጠን በወዲያኛው ዓለም ደግሞ ተስፋ የምናደርጋት ገነት መንግሥተ ሰማያትን እንዲያወርሰን ነው። ድቃባችን ለዚህ ሁሉ የምንባለውን ማድረግ ያስፈልጋል ማለት ነው። ይህ ይቅርታ ቀን ነው ብያለሁ። እስቲ በዚህ አካባቢ ብቻ አይደለም ያላችሁ፣ ሰዎች ከብዙ አካባቢ መጥተናል። አሁን እንግዲህ ዛሬ በቤተ ክርስቲያን በጾመ ድጓው ጾሙ ገብቷል፣ በቀለሙ ማለት ነው። ዛሬ ከበሮም ጸናጸልም ረፍታቸውን ጀምረዋል። የሁለት ወር ረፍት እንግዲህ በመካከል አንዳንድ ቀናት ቢኖሩም ማለት ነው። ግን እኛ ደው ያቺ ዛሬ ሰጥተሰጣን ነገ ነው የምንጀምረው እንጂ በቤተ ክርስቲያን በጾመ ድጓው ያው ዛሬ ተጀምሯል ማለት ነው። እና በዚህ ወቅት ውስጥ ምን እንደማድረግ ነው ያሰበው? እዚህ በዓል እያከበርን ነው። ስለ ይቅርታ እየተማርን ነው። እየሰማችሁ ነው። ታዲያ እውነት እግዚአብሔር የሚለንን እያደረግን ነው? መሰብስበን ያለ ነው። እመቤታችን እንወዳለን እናከብራለን። እናታችንና ማላጃጅናት ምንም በእሷ በውስጣችን የተጻፈች በውስጣችን የልምስላት የተጻፈች ናት። ግን እኮ የሚወዱትን ቃል ይሰማሉ። የሚያከብሩትን የሚናገረውን ለእኔ ይጠቅማል ብለው ያደርጋሉ። ስለዚህ የምንባለውን እያደረግ ነው ወይም በእውነቱ አንዳንድ ጊዜ ክርስትናችን የልምድ ብቻ ይሆናል። በቃ በልምድ እንመጣለን፣ በልምድ እንሄዳለን። እዚያ በዓል አለ ሲሉ እንሄዳለን። ጥሩ ነው ወጣ መሄዱ ጥሩ ነው። ግን በልምድ ብቻ መሆን የለበት፣ ለጥቅም መሆን አለበት። ህይወታችን መለወጥ መቻል አለበት። ሁልጊዜ ዝም ብሎ መመላለስ ብቻ መሆን የለበት ከዚያ ባለፈ ክርስቶስ ምንድን ነው የሚለው? እኮ እርስ በርሳችን በፍቅር እንድንኖር እንደው ወደ ቤተክርስቲያን ከመምጣታችን በፊት መባህ ከማቅረባችን በፊት ስጦታ ከመስጠታችን በፊት እግዚአብሔር ከኛ የሚፈልገው ነገር አለ። እንግዲህ መባህን ለማቅረብ ወደ ቤተ መቅደስ ብሄድ ሰዓት ይላል። ሰማላችሁ? እየሰማችሁ ይለው በደንብ አስተውላችሁ ሰሙ ይፈልጋሉ። በዚያ ወንድምህ በአንተ ላይ አንዳች ነገር እንዳለው ብታስብ፣ መባህን በዚያ በቤተ መቅደሱ ተውና ተመልሰህ ከወንድም ጋር ምን አለ ታረቅ። ከዚያ በኋላ መታ ቅር ገብታችኋል። ቅድመ ሁኔታው ምንድን ነው? ወደ ቤተ ክርስቲያን መንተን መባ ከማቅረባችን በፊት ከመጸለያችን በፊት እግዚአብሔርን ከመለመናችን በፊት የሚያስፈልግ ሌላ ነገር አለ። ከወንድማችን፣ ከእህታችን፣ ከባልንጀሮቻችን ጋር አንዳች ነገር ጠብ፣ ክርክር፣ ቂም ካለ ቀደም ብለን ወደዚያ ሂደን ወንድሜ ይቅርታ እቴ ይቅርታ ብለን እንጠይቅ ይገባል። ምክንያቱም ይሄ ቅድመ ሁኔታ ነው። ማንም ያላለ ክርስቶስ የተናገረው ቃል፣ እየሰማችሁኝ ነው። እስቲያው በሉናችሁ። እግዚአብሔር በእውነቱ እኛ ስለፈለግን ብቻ ሳይሆን እርሱ ፈቅዶ ልቡናችንን አነሳስቶ የተጣላን ሰዎች ይቅር እንድንባባል ይርዳል። አራሜን በሉ አሜን። እምንመጣው ይሁናችሁ እንድንመጣው እንድንጸልየው እንድናቀርበው መስዋዕት ቅድመ እግዚአብሔር የማይደርሰው ጸሎታችን፣ መልስ የማያገኘው ጥያቄያችን መልስ የማያገኘው ከኛ ልካም ነው መተን እዚህ አው ወንድማችን በእኛ ላይ አንዳች ነገር እንዳለ እያወቅ መባውን ትግረኝ ስለምንወረውረው ጸሎት መባ ነው። ስግደታችን መባ ሆን ለእሱ ነው እየሰጠነ ያለን። እግዚአብሔር እኮ እኛ ገንዘባችን ብቻ ነው እኛን ነው ሊፈልግ። መጀመሪያ እኛን መባ ትገን እየሰጠን ነው። ወደዚህ የመጣ ነው። ለዚህ ያንን ነው ማድረግ ያለ

ሁልጊዜ ተንኮልን፣ ሁልጊዜ ነገርን፣ ሁልጊዜ ማስቀየምን፣ ሁልጊዜ ማሳዘንን ብቻ ገንዘብ የሚያደርግ ልቡና ሊኖረን ይችላል። እግዚአብሔር ሆይ ይህን ልቡና መልስልን፣ ይህን ልቡና ቀየምን ብለን ጸል በዚህ ጾም ጾማችን ትክክለኛ ለእኛም ለሀገርን መልስ እንዲያሰጥ ዛሬ ሀገር የታመመችበት ብዙ ወገን በረሃብ በቸነፈር በጦርነት እያለቀ ያለበት

እስከ መቼ ድረስ አሸናፊ አሸናፊነት እኮ በዚህ አይደለም እኮ። ተሸንፎ ማሸነፍ ጌታ ያስተማረን እኮ ራሳችንን ዝቅ እንድናደርግ እንጂ ከፍ አድርገን ከበሌላው በላይ ነን ትችል አለ። ስለዚህ ወገኖች ለምን ተተለው እንደሄዳለን እኮ እንኳን አይደለም ይህን

ቤተ ክርስቲያንን መገንባት አይቻልም። ማረስ ስለዚህ ወገሮች በእውነት ሁላችንም በዚህ ጾም እንደዚያ ብናደርግ ደስ ይለኛል። እግዚአብሔር እኮ እስቲ እናስተውል፣ ስንት ቀን ስንት ጊዜ ይቅራለ ቅታ እግዚአብሔር ሁላችንም ይቅር ይበላል። ቻችን ቃለ ሕይወት ያሰማልን። በረከታቸው ይድረሰን። እግዚአብሔር አባታችን በእኛ ላይ በጸጋቸው ሊያቆይልን ቅዱስ ፈቃዱ ይሁንልን። እንግዲህ ምን እንደሆነ ታውቃላችሁ። የሚያውቅ ያውቃል፣ ለማያውቀው ደግሞ ማርዳት አያስፈልግም። እንመለስ እንድንዘንድ ወይም የበዳን ቀን ዛሬ እንደሆነች እናውቃለን። የተሰበረ ልብ እግዚአብሔር እንዲሰጠን ፈቃዱ ይሁንልን። እንግዲህ ባለፈው የቅዱስ ራይል ዕለት እንደነገርኳቸው ጾማችን በድንግል ማርያምን ይዘን ሀዘናችንን ልቅሷችንን በእውነት አባቶች ጀምረዋል። በዚህ ለቅሶ ይቅርታን፣ ሰላምን ድንሽ ያስፈልጋል። ከንቱ ጾም ሊሆንብን አይገባምና እንግዲህ እንደ እግዚአብሔር ፈቃድ አባታችን የመከሩንን የሰማነውን እንድንተጋብር እግዚአብሔር የሰላም በዓል አድርገልን።